ሰላም የሀገር ይዞች እንደምን ናችሁ? ዛሬ ሻወርማ በስጋ አሰራር ላሳያችሁ ነው። ስጋ እኔ ይሄን ይመስላል እቤት ውስጥ ሰርቼ እየተረፈኝ ያለ ነው። እናንተ የሻወርማ ስጋ ከውጪ የሚመጣላችሁ ባነሱ መጠቀም ትችላላችሁ። እንደገና ደግሞ እቤቱም ካላችሁ በቀጫጭኑ እንደዚህ እንደዚህ ነገር መክተፍ ትችላላችሁ ማለት ነው። እኔ እቤት ውስጥ የተዘጋጀ የነበረ ማለት የተሰሳራ የተረፈኝ ነው። ተሰራ ስፒ ያው ሻወርማ ለሰራ ነው ማለት ነው። እና ወደኝ እዚህ ጋራ ቅመማ አለኝ ልንገራችሁ። እኔ ጠቅላላ እዚህ ጋር ሩብ ሩብ ሩብ ላይ ተጠቅምኩት እቺን ብቻ ሚክስ ያረብ ስፓይስ ብቻ ለማፈንግ አጠቅሜያለሁኝ ምክንያቱም ትንሽ ስለሆነ ስጋዬ ማለት ነው። እናንተ ግን የግማሽ ኪሎ ስጋ ከሆነ የምትሰሩት ልንገራችሁ ማለት ነው። ሄል ሩብ ማንኪያ ነጭ ሽንኩርት ፓውደር ይሄ ማለት ነው ነጭ ሽንኩርት ፓውደሩ ነው። ግማሽ የሻይ ማንኪያ ፍልፍል አስዋድ ሩብ የሻይ ማንኪያ እና ገረፋ ይችት እዚ ጋራ ሩብ የሻይ ማንኪያ አድርጊያለሁ። እዚ ጋራ ኩዝበራ ሩብ የሻይ ማንኪያ አድርጊያለሁ። እዚ ጋራ ሄል ሩብ የሻይ ማንኪያ አድርጊያለሁ። እዚ ጋራ የሚያቃጥል ፍልፍል ስፓይሲ ሩቤ ሻይ ማንኪያ አድርጌያለሁ። እንዲህ ቤት የሚያቃጥል የምትወድ ከሆነ እዚህ ጋራ ጀንጅብል ፓውደር ሩቤ ሻይ ማንኪያ፣ እዚህ ጋራ ከሙን ሩቤ ሻይ ማንኪያ፣ ፓፕሪካ ሩቤ ሻይ ማንኪያ። ይሄ ልብስ ዛሬ የአረብ ቅመም ሚክስ ስፓይሲ ግማሽ ሻይ ማንኪያ አረኩ ማለት ነው። ሜስ ጌት ምስ ስለሆነ ይሄን ተጠቅሜ ያለው ዘይን ምስ እዛ ጓደኞች፣ እዚህ ጋራ ሎሚ ያለኝ እኔ እንደዚህ ትንሽ አጨምቅበታለሁ። እናንተ ግን ግማሽ ማንኪያ ይቅርታ፣ ግማሽ ኪሎ ስጋ ከሆነ የሚሰሩት ሁለት የሾርባ ማንኪያ ተጠቀሙ ማለት ነው። እሺ እኔ እንደዚህ ትንሽ አርጌበታለሁ። ብዙ አይደለም ማለት ነው። የኔ ስጋ እዛ ጓደኞች፣ ውጪ እዚህ ጋራ ከላለኝ ፈል ይሄው አንድ የሾርባ ማንኪያ ጨምሬበታለሁ። ፈል በነገር አዲስ ዘይት በነገር ፈል ነው ያለኝ። ይሄንን አንድ የሾርባ ማንኪያ አድርጌያለሁ። ከዘጋዴ ውጪ እዚህ እዚህ ጋር ዘጋዴ አለኝ። አንድ ሁለት የሾርባ ማንኪያ ተጠቅሜ አለው። እኔ ስጋዬ ጮማ አለው። ጮማ ስላለው ዘይት ምናምን አልጠቀምም። እናንተ ዘይት ወይም ደግሞ ዘይት ዘይቱን አ ሶስት አራት ማንኪያ መጠቀም ትችላላችሁ ማለት ነው። የጮና ስላዘ አልጠቀምም። ዘይት ቅርብ ነገር እንደዛ ለ ከዛ እዚህ ጋራ ጎዲዩች ሽንኩርት አለኝ ይሄን እንደዚህ አደርገዋለሁ። ከዛ ፍሪጅ ውስጥ ነው ማስቀመጣት ለአንድ ሶስት ሰዓት ለሁለት ሰዓት ያክል እንደዚህ አድርጌ መጠበል ነው የሚባለው። እንደዚህ መጠበል አርጌው ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። መስራት በፈልግ ሰዓት እንገናኛለን። እሺ ጓደኞች፣ አሁን እዚህ ጋራ ማለት ነው ግማሽ ሽንኩርትና ግማሽ ቲማቲም እና ይሄኛውን ቃሪያ ቢጫውን፣ ያላችሁ አረንጓዴ ወይም ቀይ ወይም ያላችሁ ማለት ትችላላችሁ። ተጠቅሜ ያለው ይሄንን አሁን ቅድም የጠበልኩትን የጠበልኩትን ስጋ ያሳየሁት የለም። እሱን አምጥቼ ከዚህ ላይ አድርጌ ፍሮኔ ውስጥ ኦቨን ውስጥ ማለት ነው ለ45 ደቂቃ ያክል አበስላታለሁ። ይሄ ማለት ይችላል፣ ፍሬ ናት ልጥላት ፈልጌ ነው እና ለ45 ደቂቃ ያክል ስጋን ከዚህ በላይ አድርጌ ኦቨን ውስጥ ለ45 ደቂቃ ያክል አብስላለሁ። ምክንያቱም የኔ ስጋ ፍሬሽ ናት፣ ቶሎ ነው የሚበስለው የእናንተም ፍሬሽ ሬ ቃ ከሆነ አልባምስት ቃ ማብሰል ትችላላችሁ። ስከትፉ ደግሞ ስጋውን እንደዚህ በቀጫጭኑ በቀጫጭኑ ረዘም ረዘም አድርጋችሁ ከትፉ። እኔ ኖርማል የተሌላ ስራ ተዘጋጅቶ የተረፈኝ ነው የሰራሁት ማለት ነው፣ እና እናንተ በቀጫጭኑ ልክ ዶሮ ሻወርማ እንደምንሰራው መቅታፍ ትችላላችሁ ማለት ነው። እሺ ጓደኞቼ እና ይህን ይመስላል። እሺ ጓደኞቼ፣ አሁን ሶስት ልንሰራ ነው እ ሁብዛችን ላይ የምንቀበው ሁብዝ ወይ ቤት እናት መስራት ትችላላችሁ። እኔ ቪዲዮ የሰራሁት አለው ግን አልለቀኩትም እይታ ስለሌለው ማለት ነው። በነገራችን ላይ ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ ዩቲዩብን ማለት ነው። እሺ እኔ የምለቀው ቪዲዮ ብዬ ጊዜ እና ለዛ አለቀኩትኝ እኔ ምን እየተሰራ አለኝ ማለት ነው። ወይ እቤት ስሩ ወይም ደግሞ በበራታ ይቅርታ፣ በቶርቴላ በሁብዝ አረቢ መስራት ትችላላችሁ ማለት ኤኒዌይ እዚህ ጋራ ሁለት ፍሬ ነጭ ሽንኩርት ተጠቀሙ እናንተ። እኔ ግን አንድ ፍሬ ነጭ ሽንኩርት ተጠቅም ያለው፣ ለምን እኛ ቤት ብዙ ነጭ ሽንኩርት አይወዱም። እዚህ ጋራ ግማሽ ኪሎ ይቅርታ፣ ግማሽ ስኒ ለይቡ ተጠቀሙ። እንደዚህ ጨምቄዋለሁ። ያው ስልኬ እየወደቀ ቢውልኝም ምትታዩ። ከዛ ጓደኞቼ እዚህ ጋራ ተሒና አለ። ተሒና አንድ ስኒ ተጠቀሙ። አንድ ስኒ የሚሆን ተጠቀሙ። ከዛ ጓደኞች እዚህ ጋራ ጨዋለ ጨው ትንሽ ጨምሩ እንዳይበዛባቸው። ከዛ ጓደኞች እዚህ ጋራ ባድንሳሌ ም ግዛ ርግበትለ በግድን ውስጥ ትንሽዬ ነው። ሰላጣማስሰራ ደግሞ አሳያችኋለሁ ማለት ነው። ከዛ እዚህ ጋራ ማይ ይቅርታ ውሃ ማለት ነው ትንሽዬ ትንሽዬ እንጨምርበትና እናማስለዋለን። እና ጓደኞቹ ይሄን እንደዚህ ነው መስላለን ማለት ነው። እዚህ ጋራ ከወፈረባችሁ ይሄ ሶሳችሁ ማለት ነው። ሃና ትንሽ ትንሽ ጠብ የምታረፉበት ማለት ነው። አሁን ይሄን ይበቃው ትበቃ ይሄን ያክል እንደዚህ ሆኖ ግን እንበቃ በቃ አሁን ሰላጣ እንሰራ። እሺ ጓደኞቹ አሁን እዚህ ጋራ ሰላጣ ላሳያችሁ። እዚህ ጋራ ጓደኞች ቲማቲም አለ ቲማቲም እንደዚህ በረጃጅሙ ተከትፎ እዚህ ጋር የቅድሙ የሰራሁበት እንትን ነው ፍሌ ፍሌ ይሄ ማለት ነው። ቀይ አረንጓዴ ካላችሁ ያላችሁ መጠቀም ትችላላችሁ። ከዛ እዚህ ጋራ ትንሽ ቀይ ሽንኩርት ላድርግ። እኔ ነጩ የአረብ ሽንኩርት ሰላጣ ላይ የምናደርገው ወይም ደግሞ በረጃጅሙ ተከትፎ የሚቀርበው ሽንኩርት እሱ ካላችሁ ተጠቀሙ። እኔ ስለሌለኝ ትንሽ ቀይ ሽንኩርት አድርጊያለሁ። ወይም ደግሞ ቀይ ሽንኩርት የምትጠቀሙ ከሆነ ዘብዝፉት። ለሽታው ነው፣ አረቦች የማይወዱ ለዛ ነው። ይሄ ደግሞ እዚህ ጋራ ባግድንስ

ሱማክ ታውቃላችሁ? ያው ይሄን እንጨምራለሁ። በዚህ በቃ አድርጌው የሆነ ነው፣ በወረቀት ቦክስ በፊስታት ማለት ነው። ከዛ እነዚህን እንጨምራለሁ፣ ሶስ ማለት ነው። ለይሙን ዘይት ዘይቱን፣ ምልህ ስማክ። ይሄንን ልክ ሻወርማ ተሰርቼው ተፍሩን ከኦቨን ሲወጣ አሳያችኋለሁ ማለት ነው። ሶሱ ግን ይሄ ነው በቃ፣ ለይሙን ምልህ ስማክ እና ዘይት ዘይቱን እሺ ጓደኞቼ ለእናንተ ለማሳየት ስል ይሄው እንደዚህ ወደ ወደ ጎን አርገዋለሁ። አልቀላቀለውም፣ አላደባለቀውም። እዚህ ጋራ አንድ ሁለት ማንኪያ የሚሆን ዘይት ዘይቱን ከዘር፣ ከዛ ለይሞናችሁ፣ ከዛ ጫዋችሁ ማለት ነው። ሚክስ ሚክስ አላረጋው ዝም ብሎ ይቀመጥ እንደዚህ። ከዛ ይሄው ሱማታችሁ እንደዚህ። እንሺ ይሄው አንተ ጠቃልቅ። ይሄ ሰላጣ ነው ማለት ነው። እና ጓደኞቼ እንደዚህ ያደርጉት እናንተ ለማሳየት ብዬ ነው። እኔ እንደዚህ አድርጊያውን ፍርጅ ውስጥ አስቀምጠዋለሁ። ምክንያቱም ስጋው ገና አልበሰለም። በስሎ ሲወጣ ነው መቀላቀል ያለበት ለይሞን መግባት ያለበት ሰላጣ ላይ ማለት ነው ማለት ነው። ይቅርታ፣ ስጋ እኔ ቤት ብዙ ጊዜ ዶሮ ስለምሰራ ነው ዶሮ ያልኩት። ስጋ ነው፣ ይህ ስጋ ሻወርማ ነው። ጓደኞች እዚህ ኦቨን ውስጥ አስገባዋለሁ። ከበሰለ በኋላ እንገናኝ ልጆች። ጓደኞች ሲወጣ ይሄን ይመስላል ማለት ነው። እሺ ጓደኞች ይኸው ቅድሚያ ዘጀኑ ሰላጣ ተሄደስ ተላሶስ፣ ይሄም ሰላጣችን። ሰላጣ በነገራችሁ ላይ በረከት አድርጋችሁ መስራት ይችላላችሁ። እኛ ቤት ብዙ ስለማይፈልጉ ነው፣ አሁን እራት ላይ ለሁለት ሰው ስለሰራው ነው። አይኔ ወይ ሰላጣው ብቻውንም ይበላል ማለት ነው። እሺ ሀገሬ ልጆች እሺ ጓደኞች፣ ሀገሬ ልጆች ይሄ

እንደዚህ እናደርጋለን። አያችሁ እንደዚህ እንቀባለን። ከዛ እዚህ ጋር የሰራነው ሰላጣችን አለ። እንደዚህ እናነቃለን። እንደዚህ አደርግላችሁ፣ ምታያችሁ ይታያል፣ ይታያላሁ በደንብ ይሄን እንደዚህ አደርጋለሁ። ሀገሬ፣ ልጆች ዋ ተባረክ፣ ጀምሮ ሰርተህ የምታበላ ከእግዚአብሔር በታችሁ ማለት ነው። ከዛ እዚህ ጋር ይሁን ሱፌ

በነገራችን ላይ እጃችሁ ንጹህ ከሆነ ችግር የለም። እሺ ምግብ የሚሰራ ሰው ምንጊዜም ንጹህ ነው፣ ምክንያቱም ከውሃ ውስጥና ከኪችን ስለማያወጣ ማለት ነው። ከዛ ይሄንን ይሄ ወንዶች ቢላዋት መጡና ትቆርጦታላችሁ። እዚህ ጋር ወጣብኝ፣ ቆይ አንዴ። እሺ ጓደኞቼ፣ ሌላ እዚህ ጋር አንድ፣ በዚህኛው ቄጣው ይሄ ነው ፍጉስ

ጓደኞች ይህን ይመስላል። በጣም ነው የሚወደድላቸው፣ ስሩና ሞክሩ። ይሄ ጓደኞች ሌላ ሶስተኛ እንደ ሰላጣ በጣም ያጣ ጓደኞች ስለሆነ ነው። እዛ ወርቅ ይሻላል ብዬ ነው አልድ ጓደኞች በመጨረሻም ይሄንን ይመስላል ማለት ነው። በጣም ነው የሚወደድላችሁ ይሄን የመሰለ ሳንዱች ሰርቼላችኋለሁ። ሻወርማ ማለት ነው። ሳንዱች ሻወርማ ነው። ይሄን ይመስላል። ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። ሀሳብ አስተያየት ስጡኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ። እኔም የምለቃቸው ቪዲዮ እንዲደርሳችሁ የደወል ልክቶ ምልክቷን ተጫኑ። አመሰግናለሁ። ባይ ባይ። ይህን ይመስላል።